የአውሮፓ ሻምፒዮንስ ሊግ እና የታላላቅ ፍጻሜዎች ትውስታም የአውሮፓ ሻምፒዮንስ ሊግ እግር ኳስ በከፍተኛ ደረጃ የሚንጸባረቅበት መድረክ ነው። ይህ መድረክ በአውሮፓ አህጉር ያሉ ምርጥ ክለቦች የሚሳተፉበት ሲሆን በመድረኩ ለመድመቅ ከፍተኛ ትግል ይደረጋል። ከውድድሩ ረጅም እና ታሪካዊ ጉዞ ውስጥም በርካታ የማይረሱ የፍጻሜ ጨዋታዎችም ተካሂደዋል። ከእነዚህም መካከል አምስቱን ለየት ያሉና በታሪክ ውስጥ ትልቅ ቦታ የሚሰጣቸውን እንመለከታለን። በአውሮፓ ክለቦች ትልቁ የእግር ኳስ ውድድር ታሪክ ውስጥ የማይረሳው ፍልሚያ የሆነው በአምስተኛ ደረጃ ላይ የሚቀመጠው የ2017 ሪያል ማድሪድን ከዩቬንቱስ ያጋጠመው ፍልሚያም ነበር። ሪያል ማድሪድ በዚነዲን ዚዳን መሪነት ምርጥ ጊዜን እያሳለፈ በነበረበት ወቅት የተደረገ ፍልሚያም ነበር። በጨዋታው ክሪስቲያኖ ሮናልዶ ዶ ሳንቶስ ሳቬሮ ሁለት ጎሎችን ሲያስቆጥር ካስሜሮና ማርኮ አሴንሲዮ እያንዳንዳቸው አንዳንድ ግብ ጨምረው ሪያል ማድሪድ ዩቬንቱስን አራት ለአንድ በሆነ ውጤት አሸንፎታል። ሪያል ማድሪድ ይህንን ዋንጫ በማንሳት በተከታታይ የአውሮፓ ሻምፒዮንስ ሊግን ያሸነፈ ቡድን በመሆን ታሪክ የሰራበትን አጋጣሚ መፍጠር የቻለበት ፍጻሜም ነበር። ሌላኛውና አራተኛው ምርጡ የፍጻሜ ጨዋታ በ2014 የተደረገው የሪያል ማድሪድና የአትሌቲኮ ማድሪድ ጨዋታ ነው። ሁለቱ ቡድኖች ከማድሪድ ከተማ የመጡ በመሆናቸው ጨዋታው የከተማውን ደርቢ ይበልጥ አምቆታል። አትሌቲኮ ማድሪድ በዲያጎ ጎዲን ጎል ቀዳሚነቱን ይዞ የነበረ ቢሆንም ሪያል ማድሪድ በሰርጂዮ ራሞስ የ93ኛ ደቂቃ ጎል አቻ ሆኗል። በኋላም በጭማሪው የ30 ደቂቃ ጊዜ ሪያል ማድሪድ የበላይነቱን በመውሰድ በጋሪዝቤል፣ ማርሴሎ እና ክሪስቲያኖ ሮናልዶ ጎሎች አሸናፊ ሆነም። ይህን ተከትሎም ሎስ ብላንኮዎቹ ላዲሲማ በመባል የሚታወቀውን አስረኛውን የመድረኩን ዋንጫ አሳኩም። በሶስተኛ ደረጃ ላይ ተቀምጦ የሚገኘው ሌላው ልብ የሚነካው ፍልሚያ በ2012 ፍጻሜ ቼልሲን ከባያር ሙኒክ ያጋጠመው ፍልሚያ ነው። ባያር ሙኒክ የዚያ ፍጻሜ አዘጋጅ የነበረ ሲሆን ጨዋታውም በሜዳው በአሊያንዛ ሪና ተካሄደ። የጀርመኑ ክለብ በጨዋታው የበላይነት ቢኖረውም የሰማያዎቹ ጠንካራ የመከላከል ስልት ጫና ውስጥ ጥሎታል። በጨዋታው ቶማስ ሙለር ግሩም ግብ አስቆጥሮ ሙኒክን ቀዳሚ ቢያደርግም ዲዲዬ ድሮግባ ጨዋታው ከመጠናቀቁ ጥቂት ደቂቃዎች በፊት የአቻነቱን ግብ አስቆጥሮ ቼልሲን ወደ ጨዋታው መለሰም። ጨዋታው ወደ ፍጹም ቅጣት ምቶች ሲያመራ ቼልሲ አራት ለሶስት በሆነ ውጤት አሸነፈም። የጊዜው የቼልሲው ግብ ጠባቂ ፒተር ቼክ ሁለት የፍጹም ቅጣት ምቶችን በማዳን ለድሉ ጉልህ አስተዋጽኦም ነበረም። ይህ ድል ቼልሲ ለመጀመሪያ ጊዜ የአውሮፓ ሻምፒየንስ ሊግን ዋንጫ ያነሳበት ታሪካዊ ምሽትም ነበር በእግር ኳስ ታሪክ ታሪክ የማይረሳ ምዕራፍ የሆነው የ2005ቱ የሊቨርፑልና የኤሲ ሚላን ጨዋታ በብዙዎች ዘንድ ተወዳጅነትን አትርፏል። በዚህም ምክንያት ይህ ጨዋታ ምርጡ ሁለተኛ ፍጻሜ ጨዋታ ሆኖ ተቀምጧል። በቱርክ ስታንቡል የተደረገው ይህ ፍልሚያ በእግር ኳስ ታሪክ ውስጥ ካሉት ታላላቅ ካምባኮች አንዱ ነበር። ኤሲ ሚላን በመጀመሪያው አጋማሽ ሶስት ለባዶ በሆነ ውጤት እየመራ የነበረ ሲሆን ብዙዎች ጨዋታው እዛው ላይ እንዳበቃ ገምተው ነበር። ነገር ግን ሊቨርፑል በሁለተኛው አጋማሽ ባደረገው አስደናቂ ተጋድሎ በስድስት ደቂቃ ውስጥ ሶስት ጎሎችን በማስቆጠር ውጤቱን አቻደረገም። በዚያ የእስታንቡል ምሽት ካፒቴን ስቲቨን ጄራርድ የቡድኑን የማጥቃት እንቅስቃሴ በመራበት ትልቅ ሚና ተጫውቷል። ጨዋታው ወደ ተጨማሪ ሰዓት የሄደ ቢሆንም ግብ አልተቆጠረበትም። በመጨረሻም በፍጹም ቅጣት ምቶች ሊቨርፑል ሲ ሚላንን 3 ለሁለት በማሸነፍ አምስተኛውን የአውሮፓ ሻምፒዮንስ ሊግ ዋንጫውን አነሳም። በትልቁ የክለቦች መድረክ የምንጊዜውም ምርጡ ተብሎ በብዙሃን ዘንድ የሚጠቀሰው ድንቅ ፍልሚያ ወደ 1999 ሲወስደን ተጋጣሚዎቹ ደግሞ የእንግሊዙ ክለብ ማንቸስተር ዩናይትድ እና የጀርመኑ ባየር ሙኒክ ናቸው። ይህ ፍጻሜ በብዙዎቹ ዘንድ የምንጊዜውም ምርጡ የአውሮፓ ሻምፒዮንስ ሊግ ፍጻሜ ተደርጎ መወሰዱ ብዙ የሚያስተዛዝበን ነው። ጨዋታው የተካሄደው ደግሞ በስፔን ካምፕኑ ስታዲየም ሲሆን ባየር ሙኒክ በመጀመሪያው ደቂቃ ላይ ባስቆጠረው ግብ መሪነቱን ይዞ ረዥም ደቂቃዎች መቆየት ችሎ ነበር። ሬድ ዴቪልሶች ጨዋታውን ለመቀልበስ ቢጥሩም የሙኒክን የተከላካይ መስመር ማለፍ አዳጋች ሆኖባቸዋል። ሰዓቱ ወደ መጠናቀቁ ሲጠጋ የማንቸስተር ዩናይትድ ደጋፊዎች ተስፋቸው እየደበ ተበዘዘ ሄደም። ነገር ግን በእነዚያ እብድ ደቂቃዎች ታምር የሚመስል ገድል ተፈጸመም። ዘጠናው ደቂቃ ተጠናቆ በተሰጡ የባከነው ደቂቃዎች ውስጥ ቴዲ ሼሪንግሃም ያቻነቷን ግብ ለእንግሊዙ ክለብ አስቆጠረም። ድራማው ሲቀጥል የዩናይትድ ደጋፊዎች በደስታ ተውጠው በጨዋታው ስለመቆየታቸውና ስለ ጭማሪ 30 ደቂቃ ሲያስቡ ኦሊገነር ሶልሻር ያልታሰበውን አደረገም። ወትሮም ተቀይሮ ሜዳ የገባ ግብ ማስቆጠር ልምዱ ያደረገው ሰው ሌላ ግብ ለቀያይ ሰይጣኖቹ አስቆጥሮ የባየር ሙኒክን ደጋፊዎች ኩም አደረገም። ኦሊገነር ሶልሻር የአሸናፊነቷን ግብ ሼሪንግሃም ጃቻነት ግብ ሰከንዶች ልዩነት በኋላ አስቆጠረም። ማንቸስተር ዩናይትድ ባልተጠበቀ ሁኔታ የባለ ትልቅ ጆሮውን ዋንጫ ባለቤት ሆነም። ይህ ታላቅ የሪሞንታዳ ገድል በእግር ኳስ ታሪክ ውስጥ ለዘላለም ተመዝግቦ ይኖር ዘንድም ሆነም። እነዚህ አምስት የፍጻሜ ጨዋታዎች የእግር ኳስን ውበት፣ ደስታ፣ ድራማና የማይታወቁ ሁኔታዎችን የሚያሳዩ ናቸው። በእግር ኳስ ታሪክ ውስጥ ለዘላለም የሚታወሱ ድንቅ ክስተቶች ሆነው እስከ ዘላለሙ ይቀመጣሉ። እኛም ለዛሬ በዚሁ አበቃን።